የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች እንዳይቀሩ ተባለ። በአዲስ አበባ ለጨረታ የቀረቡት 1735 የንግድ ቤቶች መገኛ ተገለጸ። አሜሪካ በርካታ ኢትዮጵያውያንን ገደለች። የኢትዮጵያ አየር መንገድ ለሰበር ችሎት ያቀረበው አቤቱታ ውድቅ ተደረገ። ነጋዴዎች ላይ እርምጃ መወሰዱ ተገለጸ።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 የኢትዮጵያ አየር መንገድ ብርሃን ባንክ ለአፍሮጽዮን ኮንስትራክሽን ኩባንያ የገባውን የ76.2 ሚሊዮን ብር ዋስትና በሚመለከት የስር ፍርድ ቤቶች የሰጡት ውሳኔ የህግ ጥሰት እንዳለበት ገልጾ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎታ አቅርቦት የነበረው አቤቱታ ውድቅ ተደርጓል። አየር መንገዱ ታሳስ 19 ቀን 2017 ዓ.ም ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ባቀረበው አቤቱታም የፌዴራል ከፍተኛ ፍርድ ቤት እና ጠቅላይ ፍርድ ቤት እንደ ቅደም ተከተላቸው በተለያዩ ጊዜያት በጉዳዩ ላይ የሰጡት ውሳኔ የሕግ ስህተት እንዳለበት ገልጾ ውሳኔውን በመቃወም ለሰበር ችሎት አቤቱታ አቅርቦ ነበር። ለሰበር ሰሚ ችሎት የቀረበው አቤቱታ እንደሚያስረዳው በአመልካችነት የቀረበው የኢትዮጵያ አየር መንገድ ቅድመ ሁኔታ የሌለውና በቀረበ ጊዜ የሚከፈል ዋስትና ላይ ተመስርቶ ብርሃን ባንክ ላይ የ76.26 ሚሊዮን ብር ክስ በተፋጠነ ሥነ ሥርዓት አቅርቧል። አሜሪካ በርካታ ኢትዮጵያውያንን ገደለች። አሜሪካ በየመን በፈጸመችው ድብደባ አብዛኛው ኢትዮጵያዊ የሆኑ ከ68 በላይ ስደተኞችን መግደሏን ሮይተርስ ዘግቧል። ኢትዮጵያውያን ስደተኞች ባረፉበት የስደተኞች ጣቢያ በተፈጸመው የአሜሪካ የአየር ድብደባ በጣቢያው ካሉ ከ100 በላይ ኢትዮጵያውያን 68ቱ ተገድለዋል። በአንሷሩላ ሁቴዎች የሚመራው የየመኑ አልመሲራ ቴሌቪዥን ባስተላለፈው ሰቅጣጭ ጭፍጨፋ ውስጥ ወይኔ እናቴ የሚለው የአማርኛ ተነጋሪዎች ጣር ይሰማል ሲል ሮይተርስ የዜና ወኪል ዘግቧል። ሮይተርስ ጭፍጨፋውን አስመልክቶ የአሜሪካ ባለስልጣናትን ያናገረ ቢሆንም አሜሪካ ለየትኛውም አካል በድብደባው ላይ ማብራሪያ አልሰጥም ብላለች። የስደተኛ ኢትዮጵያውያን ዕጣ ፈንታ ይሄ መሆኑ በጣም ያሳዝናልም ተብሏል። ከቀናት በፊት በቀይ ባህር በመቶዎች የሚቆጠሩ ኢትዮጵያውያን ሰጥመው ያለቁ ሲሆን፣ ትላንት ደግሞ አሜሪካ 68 ኢትዮጵያውያንን ጨርሳ አድራለች። የኮንዶሚኒየም ተመዝጋቢዎች እንዳይቀሩ ተባለም። ከሁለት አስርተ ዓመታት በፊት የኮንዶሚኒየም ቤት ለማግኘት የተመዘገቡ የአዲስ አበባ ነዋሪዎች ቤቶች ልማትና አስተዳደር ቢሮ እንደሚገቡ ገለጹ። የ1997 የኮንዶሚኒየም ተመዝጋቢዎች የቤት ቁጠባ ከጀመሩ ወጣት የነበሩት ጎልምሰው፣ ሰው ጎልማሳ የነበሩት አርጅተው፣ ያረጁትም ጃጅተው፣ ዛሬም ቢሆን ተስፋ ሳይቆርጡ ቀሪ ዘመናቸውን በጓጉለት ቤት ለመኖር ለልጆቻቸው አንገት ማስገቢያ ትተው ለማለፍ እየተጉ ይገኛሉ። ተመዝጋቢዎቹ ከ15 ቀን በፊት ወደ ቤቶች ልማት አምርተው የመፍትሄ መረጃ በሚዲያ እንደሚለቀቅ ተነግሯቸው ነበር። ነገር ግን ቀናት ነጉደው ከተባለው ጊዜ ቀጠሮ ቢያልፍም ስለ ኮንዶሚኒየም ተመዝጋቢዎች ግድ ብሎት መረጃ የሰጠ ባለስልጣን ወይም ድምፃቸውን ያስተጋባ የመንግስት ሚዲያ ብቅ አላለም። በመሆኑም በኢንጂነር ቶማስ እና በቢሮ ኃላፊዋ ተወካይ የተሰጣቸው ቀጠሮ በማለፉ ነገ ማለትም ሚያዝያ 22 2017፣ ረቡዕ ጠዋት ባምቢስ በሚገኘው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ እንደሚገቡ ገልጸዋል። በባለፈው ጥሪ በርካታ ተመዝጋቢዎች የተገኙ ሲሆን ነገ ጠዋት ግን ሁሉም የ1997 የኮንዶሚኒየም ተመዝጋቢዎች በስፍራው እንዲገኙ ኮሚቴው ጥሪ አቅርበዋል። የሚመቻቸው የ1997 ተመዝጋቢዎች በቢሮ በመገኘት ሰላማዊ በሆነ መንገድ ጉዳዩን የማጣራት ተግባር ይከውናሉ ተብሏል። ነጋዴዎች ላይ እርምጃ መወሰዱ ተገለጸም። የማክሮ ኢኮኖሚ ማሻሻያውን መነሻ ያደረገ የንግድ ስርዓት እንዳይኖር ለማድረግ ሲንቀሳቀሱ የነበሩ ነጋዴዎች ላይ በተወሰደ እርምጃም ከ42 ቢሊዮን በላይ ገንዘብ ለመንግስት ገቢ መደረጉ ተገለጸ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በተያዙ የበጀት ዓመት በ9 ወራት አፈጻጸም በስፋት ከሰሯቸው ሥራዎች አንዱ ህገወጥ ነጋዴዎችን መቆጣጠር ነው ብሏል። በዚህም የማክሮ ኢኮኖሚ ማሻሻያውን መነሻ ያደረገ የንግድ ስርዓት እንዳይኖር ለማድረግ ሲንቀሳቀሱ የነበሩ 9134 የንግድ ተቋማት ላይ በተደረገ ቁጥጥርና ነጋዴዎች ላይ በተወሰደ እርምጃ ከ42 ቢሊዮን ብር በላይ ገንዘብ ወደ መንግስት ካዝና ገቢ መደረጉ ተገልጿል። ቢሮው ከተለያዩ የጸጥታ አካላት ጋር በመተባበር ህገወጥ ነጋዴዎች እና ብልሹ አሰራር ብሎም የጎዳና ላይ ንግዶችን መቆጣጠሩ ተገልጿል። በተለይም አላግባብ የዋጋ ጭማሪ በማድረግ ብሎም ሀሰተኛ የገንዘብ ኖቶችን በመጠቀም ህብረተሰቡን በማጭበርበር ላይ የተሰማሩ እንዲሁም ህገወጥ የጦር መሳሪያ አዘዋዋሪዎች ላይ ቁጥጥርና እርምጃ የመውሰድ ስራዎች በስፋት መሰራታቸው ተመላክቷል። ቢሮ በኑሮ ማረጋጋትና በህገወጥ ንግድ ዙሪያ ክትትልና ቁጥጥር ላይ ትኩረት ሰጥቷል፣ ያሉት ኃላፊዋም ወደፊትም ህግና ስርዓት ከማስከበርና የነዋሪውን ሰላምና ደህንነት ከዚህ በተሻለ ለማስጠበቅ በተሻለ የቴክኖሎጂ አሰራር ለመስራት መታገዱን አመላክተዋል። በአዲስ አበባ ለጨረታ የቀረቡት 1735 የንግድ ቤቶች መገኛ ተገለጸ። የአዲስ አበባ ቤቶች ልማት ኮርፖሬሽን በተለያዩ ክፍለ ከተሞች ተገንብተው በተጠናቀቀው የ40/60 የጋራ ህንፃዎች ላይ የሚገኙ 1735 የንግድ ቤቶችን በግልጽ ጨረታ አወዳድሮ በሽያጭ ለማስተላለፍ እንደሚፈልግ ማሳወቁ ይታወሳል። ኮርፖሬሽኑ የንግድ ቤቶቹ የሚገኙባቸውን ክፍለ ከተሞች ቤቶቹ የሚገኙባቸውን ሳይቶችና የቤቶቹን ብዛት ትላንት ይፋ አድርጓል። በተለይም ከፍተኛውን ቁጥር የሚይዙት በለሚ ኩራ ክፍለ ከተማ የሚገኙ ቤቶች ሲሆኑ በሻሊ ሳይት ላይ 622 ቤቶች፣ አያት 2 309 ቤቶች፣ አያት 2 ሳይት 4 176 ቤቶች እንዲሁም አያት 1 ሳይት 3 140 ቤቶች ለጨረታ ከወጡት ውስጥ ከፍተኛውን ቁጥር ይይዛሉ ተብሏል። ኢትዮጵያና ኬንያ ነፃ የንግድ ቀጠና ማዕቀፍ የመግባቢያ ስምምነት መፈራረማቸው ተሰማ። ኢትዮጵያና ኬንያ ለሁለት ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት መፈራረማቸው ይታወቃል። በዚህም መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ጣሪያ 1000 አሜሪካ ዶላር እንዲሆን ውሳኔ ላይ የተደረሰ ሲሆን በሞምባሳ የተጠናቀቀው ይህ ስምምነት የንግድ ሂደቶችን በማቅለል የድንበር አካባቢ ማህበረሰቦችን የምጣኔ ሀብት እንቅስቃሴ ለማሳደግ ያለመ ነው ተብሏል። ይህን መሰል ስምምነት በአፍሪካውያን መካከል ለማድረግ ብዙ ጊዜ ተሞክሮ ሳይሳካ ቀርቷል የሚሉት የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርህ ተስፋ ቀድሞ መደረግ የነበረበት ስምምነት ቢሆንም አሁን ላይ ግን ማሳካት ተችሏል ብለዋል። በአፍሪካ ሀገሮች መካከል መገናኛ የመሰረተ ልማት እጥረት ችግር የሚስተዋል ሲሆን፣ በአንጻሩ በኬንያና በኢትዮጵያ መካከል ጥሩ የሚባል መንገድ እንዲሁም በረራ የሚደረግ በመሆኑ ስምምነቱን ገቢራዊ ለማድረግ አመች እድል እንደሚፈጥር ተገልጿል። በተጨማሪም ስምምነቱ ሀገራቱ በራሳቸው ገንዘብ ለመገበያየት እንደሚያስችላቸውም አክለዋል። በስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንዲሁም የኬንያ ደግሞ በ100 ኪሎ ሜትር ርቀት ላይ የሚወሰን ሲሆን ነጋዴዎችን በጋራ በተስማሙበት የምርት ዝርዝር መሰረት እስከ 1000 የአሜሪካ ዶላር የሚደርስ የንግድ ልውውጥ በወር እስከ አራት ጊዜ ድረስ ማካሄድ ይችላሉ ተብሏል። ሀገራቱ የሚለዋወጡት ምርት ምን ሊሆን ይችላል? የሚለው መታወቅ አለበት፣ የሚሉት የምጣኔ ሀብት ባለሙያው እንዳይላሉ ሰለሞን በበኩላቸው በአገልግሎት በኩል ሁለቱም ሀገራትን ተጠቃሚ ማድረግ የሚችል ስምምነት መሆኑን ገልጸዋል። እንዲሁም ይህን መሰል አህጉራዊ የንግድ ቀጠና የአፍሪካ ሀገራት ከውጭ የሚያመጧቸውን ምርቶች በመቀነስ ፍላጎቶቻቸውን የአፍሪካ ሀገራት ማሟላት የሚችሉበትን እድል እንደሚፈጥር የምጣኔ ሀብት ባለሙያዎች ገልጸዋል። ይህ ስምምነት የንግድ ዋጋ ጣሪያዎችን፣ የጉዞ ድግግሞችን እና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለሁለት ዓመታት በዘለቀ ድርድር የተገኘ ውጤት መሆኑም ተነግሯል። ህንድና ፓኪስታን መጠነኛ የተኩስ ልውጥ ማድረጋቸው ተሰማም። ህንድ ባለፈው ሳምንት በካሽሚር በቱሪስቶች ላይ የደረሰውን አስከፊ ጥቃት ተከትሎ በአካባቢው የሚገኙ ታጣቂዎችን ፍለጋ እያጠናከረች ባለችበት ወቅት ለአራተኛ ተከታታይ ምሽት ከፓኪስታን ድንበር ላይ ለተተኮሰው ጥቃት አነስተኛ የጦር መሳሪያ ምላሽ መስጠቷን ገልጻለች። ሰዎችን ከገደለው ጥቃት በኋላ ህንድ ከተጠረጠሩት ሶስት ታጣቂዎች መካከል ሁለቱ ፓኪስታናዊ መሆናቸውን ገልጻለች። የኢስላማባድ መንግስት ግን ምንም አይነት ሚና እንደሌለው በመግለጽ ገለልተኛ ምርመራ እንዲደረግ ጠይቋል። የደህንነት ባለስልጣናትና በህይወት የተረፉት ሰዎች እንደተናገሩት ከሆነ ታጣቂዎቹ ጥቃቱን ከመክፈታቸው በፊት ስም ይጠይቁ እንደነበርና ሂንዶዎች ኢላማ መደረጋቸውን ገልጸዋል። ህንድ እና ፓኪስታን የካሽሚር አካባቢዎችን የሚለየው ከ740 ኪሎ ሜትር ድንበር ላይ ከበርካታ የፓኪስታን ጦር ማዕከሎች አነስተኛ ለነበረ ተኩስ ምላሽ መስጠቱን የህንድ ጦር አስታውቋል። በሰው ህይወት ላይ የደረሰ ጉዳት ስለመኖሩ ግን ተጨማሪ ዝርዝር መረጃ ከመስጠት ተቆጥቧል። የፓኪስታን ጦር በጉዳዩ ላይ አስተያየት እንዲሰጥ ለቀረበለት ጥያቄ ምላሽ ከመስጠት ተቆጥቧል። የፓኪስታን ጦር ባወጣው መግለጫ ባለፉት ሁለት ቀናት ከአፍጋኒስታን ድንበር ወደ ምዕራብ የሀገሪቱ ክፍል ሊገቡ የሞከሩ 54 ታጣቂዎችን መግደሉን አስታውቋል። የህንድ መከላከያ ሰራዊት ጥቃቱ ከተፈጸመ በኋላ በመላ ሀገሪቱ በርካታ ወታደራዊ ልምዶችን አድርጓል ከነዚህም ውስጥ የተወሰኑት መደበኛ የጦር ዝግጅት ልምዶች ናቸው ሲሉ የመከላከያ ባለስልጣናት ተናግረዋል። በህንድ ካሽሚር ውስጥ ታጣቂዎችን ለማደን ወደ አንድ ሺህ የሚጠጉ ቤቶችንና ደኖችን የፈተሹ የጸጥታ ኃይሎች አምስት መቶ የሚጠጉ ሰዎችን ለጥያቄ ማሰራቸውን የአካባቢው ፖሊስ ባለስልጣን ለሮይተርስ ይፋ አድርጓል።